የትኛውም ለውጥ ያለ ነውጥ አይሆንም። እንኳን አይደለም ቁም ነገር ያለው የህይወት ለውጥ ቀርቶ አይደለም የቤት ለውጥ እንኳን ብዙ ቁንጫ ይቀሰቅሳል። በጣም ብዙ ተኝቶ የነበረ ቁንጫ ይቀሰቅሳል። እማይመቸው አለ። በጣም ብዙ አዋራ ያስነሳል። ስለዚህ ለመለወጥ ስታስቡ የሚደብራቸው የሚቀሰቀሱ ቁንጫዎች አሉ። ብብታችሁ ስር ቁጭ ብለው የነበሩ በእኔና በእናንተ ድካም ምክንያት የደለቡ በጣም ብዙ በህይወቴ ጉልበተኛ ያረግኳቸው ሰዎች በራሳቸው ጉልበተኛ ሆኖ ሳይሆን የኔ ጥፋት ነው ጉልበተኛ ያረጋቸው፣ የኔ ድካም ነው ጉልበተኛ ያረጋቸው። እኔ ብርቱ በሆን ኖረው እነሱ ጠንካራ አይሆኑም ነበር፣ አይሆኑም ነበር። ስለዚህ የኔ ያደለባቸው ሰዎች አሉ። የእኔ ስህተት ስትሮንግ ያደረጋቸው አዋቂ ያደረጋቸው ጻዲቅ ያደረጋቸው ሊቅ ያደረጋቸው ሰዎች አሉ። እነዛ ሰዎች ልክ በህይወቴ ላይ ቼንጅ ለማምጣት መንቀሳቀስ ሲጀምር ይናደዳሉ። ለምን አቅማቸው ሊያጡ ለምን ሲያቸው ሊያጡ ነው? ለምን እኔ ተለወጡ ማለት እነሱን የሚያደልባቸው ምንም አይነት ቀጣይ ዊክነስ የለም ማለት። ስለዚህ የምላችሁ ፈልጌ ነው፣ ልክ ለመለወጥ ስትወስዱ አሁን ነው መወሰን ያለባችሁ። አሁን ስትወስኑ ደግሞ የማይመቸው አካል እንዳለ ማወቅ አለባችሁ። የሚናደድ የሚበሳጭ አካል እንዳለ ማወቅ አለባችሁ። ከዚ የተነሳ ከሚናወጥ ከሚበጠበጥ ቆይ ቀስ ብዬ ስሙዝ ኤግዚት አደርጋለሁ አይሰራም። ለውጥ ያለ እንቅስቃሴ አይሆንም። እንቅስቃሴ ካለ ፍሪክሽን አለ። ፍሪክሽን ካለ ደግሞ ተወደደም ተጠላም ለውጥ በሰዎች ህይወት ውስጥ የሚከናወን ጉዳይ ነው። ብትፈልጉም ባትፈልጉም በህይወት እስካላችሁ ድረስ በለውጥ ሂደት ውስጥ ማለፋችሁ የማይቀር ጉዳይ ነው። ልለወጥ ብላችሁ ብትሉ መልካም የሆነን የለውጥ ህይወት በህይወታችሁ ውስጥ ትፈጥራላችሁ። አይ ባትፈልጉና ባትዘጋጁ ደግሞ አሉታዊ የሆነ ለውጥ በህይወታችሁ ይሆናል። ለውጥ በሁለቱም አቅጣጫ በህይወታችን ውስጥ ይሆናል። ሰው አስቦበት ስንዴ ዘርቶ ስንዴ እንደሚያጭድ፣ ሰው ሳያስብበት አረም እንደሚበቅል ይሄ ኔጌቲቭ የሆነው አሉታዊ የሆነ ነገር ብታስቡበትም ባታስቡበትም ባይ ዲፎልት በሰዎች ህይወት ውስጥ ይሆን። ስለ ለውጥ ሲያነሳ የሚያነሳው በሶስት አቅጣጫ ነው። አንደኛው በአእምሮ ስለመለወጥ ነው። ሁለተኛው ቆሮንቶስ መጽሐፍ ላይ ያለው በመንፈስ ስለመለወጥ ነው። ከክብር ወደ ክብር እንለወጣለን የሚለው ሀሳብ ነው። ሶስተኛው ደግሞ አካላዊ ለውጥ ነው። በአእምሮአችን ተለወጡ ነው የሚለው እግዚአብሔር ይለውጣችኋል አለ የሚለው እናንተ ተለወጡ በአእምሮአችሁ መታደስ ተለወጡ እናንተ ከዛ ደግሞ ቆሮንቶስ መጽሐፍ ላይ ሲናገር ከክብር ወደ ክብር እንለወጣለን እኛ። እሱ አይደል የሚለውጠን እኛ የክብሩን ነጸብራቅ እያየን ከክብር ወደ ክብር እንለወጣለን እኛ አካላችንን ነው እሱ የሚለውጠው በትንሳኤው የሚታመመው የሚያረጀው የሚደክመው አካላችን የሚለወጠው በክርስቶስ ነው። እግዚአብሔር ነው የሚለወጠው። አምሯችንን እግዚአብሔር አይለውጠውም፣ መንፈሳችንን እግዚአብሔር አይለውጠውም። አይምሯችንን የምንለውጠው እኛ ነን፣ መንፈሳችንን የምንለውጠው እኛ ነን። ስለዚህ ለውጥ የማይከናወንበት የማንነት ክፍል የለንም። እኔ ዳምፔል ባነሳ ስፖርት ብሰራ ጅም ብሰራ የሰውነት ቅርጽ የሚኖረኝ እኔ ጤነኛ መሆነው እኔ እንጂ እኔ ባነሳው ዳምፔል አንተ ቅርጽ አታወጣም፣ አንተ ጤነኛ አትሆን። ልክ እንደዛውም እኔ ሉቃስን ባጠና፣ እኔ ሉቃስን ባስተብር፣ እኔ ሉቃስን በተለያዩ መንፈሳዊ ህይወት ውስጥ ባሳል እኔ እንጂ የምንለወጠው፣ አንተ አትለወጥም። የለውጥ ጉዳይ በአንተ ተጀምሮ በአንተ የሚጠናቀቅ ጉዳይ ነው፣ በጸጋ እርዳታ፣ በአንተ ቁርጠኝነት፣ በአንቺ ቁርጠኝነት የሚሆን ነገር ነው። መጀመሪያ ከነበርንበት ቦታ የህይወት አይነት እና ደረጃ ወደ ተሻለ ደረጃ፣ ወደ ተሻለ ህይወት ለመምጣት የሚደረግ ጥረት ነው፣ የሚደረግ ሂደት ለውጥ ማለት። እግዚአብሔር አይምሮ መቶ አያድሰው ማወቅ ያለባቸው ኢንፑት ካለ ትፑት አለ። የሚገባ ነገር ነው የሚወጣውን ነገር ዲተርማይን የሚያደርገው የሚወስ ነው። በእርግጠኝነት ፖርኖግራፊ አይተው ክብር ለጌታ መልካም ጊዜ ነበረ ኢንፑት ዋናው መጀመሪያ እኔና እናንተ መፈለግ አይደለም፣ መፈለግ ነው ከኛ የሚጠበቀው። መፈለግን ደግሞ በሰው ህይወት የሚያደርገው እግዚአብሔር ነው። መፈለግን በእናንተ ውስጥ ካስቀመጠ በኋላ እግዚአብሔር አምላክ በቀጣይነት ይሄንን የፈለጋችሁትን ጉዳይ አካል ማልበስ የምትችሉበትን አቅም ደግሞ ይለቅላችኋል። ስለዚህ በእርግጠኝነት የምነግራችሁ ነገር እንደዚህ ነው፣ ዛሬ ትንቢት በእናንተ ህይወት ላይ ይናገራለሁ። ህይወታችሁ እንደምትፈልጉት ብቻ ሳይሆን ከዛ በላይ ተለውጦ ታይወጣላችሁ። አንዳንዶቻችሁ ፋይናንሳችሁ ይቀየራል፣ የኑሮ ደረጃችሁ ይቀየራል፣ የአገልግሎታችሁ አይነት ይቀየራል።

መቀየር ራሳችንን ከመለወጥ ሁኔታዎቻችንን በመለወጥ ከችግሩ ማምለጥ የምንችል ይመስለናል። ትክክለኛውና መሰረታዊ ጉዳይ ካለንበት ሁኔታ ለመውጣት ራሳችንን መለወጥ ነው እንጂ ያለንበትን ሁኔታ መለወጥ አይደለም። ስለዚህ እርግጠኛ ሆኜ ነው የምነግራችሁ። ለምሳሌ ውሃ ልማት እየሰራችሁ የነበራችሁ ሰዎች፣ መብራት ኃይል ምትገቡ ኑሯችሁ፣ ጉዳዩ የመብራት ኃይል እና የውሃ ልማት ጉዳይ አይደለም። የእናንተ ጉዳይ ነው፣ የአስተሳሰብ ጉዳይ ነው። ለዚህ ነው ሰዎች በጣም በዝቅተኛ ሁኔታ ውስጥ ከኛ ባነሰ ኦፖርቹኒቲ ውስጥ ያደጉ ሰዎች ከኛ የተሻለ የህይወት አይነትና ደረጃ ላይ ሰጥተው እኛ የነበረንን ፕሪቪሌጅ የሌላቸው እኛ የነበረን አክሰስ የሌላቸው እኛ የነበረንን እገዛ እርዳታ፣ አይዞባይነት ሰዎች ለእኛ ያደርጉልን የነበረውን ነገር ቤተሰብ ምናምን ሳይኖራቸው፣ ካውንስለር ሳይኖራቸው፣ አማካሪ እህት፣ ወንድም፣ ታላቅ፣ ታናሽ ሳይኖራቸው ሰዎቹ ምንም ሳይኖራቸው የተሳካላቸው ሰዎች አሉ። ዋናው ጉዳይ ምን መሰላችሁ? የእኛ መለወጥ ነው ነገሩን የሚለውጠው እንጂ የነገሮች መለወጥ እኛን አይለውጥም። እናንተ ናችሁ ወደ ለውጥ ምትሄዱት እንጂ ለውጥ ወደ እናንተ አይመጣም። ወደ እናንተ የሚመጣው ለውጥ ያ ልክ እንደ አረም ይበቅላል ያልኳችሁ ለውጥ ነው። ይሄ የምትፈልጉት ይሄ በጣም የምትናፍቁት ይሄ በጣም እንዲሆንላችሁ የምትፈልጉት ለውጥ ግን እናንተ ናችሁ የምትሄዱት፣ ወደዛ ነው እናንተ ናችሁ የምትሄዱት፣ እንጂ እሱ አይመጣም። የሚመጣው ለውጥ የሚያወርደን ለውጥ የሚያዋርደን ለውጥ የሚመጣው ለውጥ ከሰው በታች የሚያደርገን ለውጥ፣ በቃ ዝም ብሎ ልክ እንደ አረም አይታችሁታል። ገበሬው ደክሞበት እንኳን ባልበቀለው የስንዴ ፍጥነት አረሙ ያድጋል። እና አንዳንድ የማንፈልጋቸው ጉዳዮች ባንለፋባቸውም ያድጋሉ። የእኛን ወጪ አይጠይቅም። አሁኑ ያንን የምትፈልገው ለውጥ ጉዳይ አሁኑኑ ጀምረው፣ ቀጠሮ መስጠት የለብህም። ቆይ ነገ ወይ የሚቀጥለው ዓመት። አሁን ብዙ ጊዜ ለመለወጥ ስናስብ ታቀላቸው እንቁጣጣሽን እንቀጥራለን። በቃ አሁን እንደውም አንደኛችንን ይሄን ክረምት እንደሚሆን ኖረን ኖረን ልክ አዲስ ዓመት ላይ በቃ እንለወጣለን፣ ለፋሲካ እንለወጣለን፣ ለልደቴ እንለወጣለን ያሉ ሰዎች ብዙ ነን። እንደውም በልደቴ አሁን 38 ሲሞላይ በቅ ስንል 48 ሊሞላን አሁን ሩብ ጉዳይ። የመጀመሪያው ነገር ለውጥ የራሳችሁ ማድረግ ከፈለጋችሁ ለውጥ የሚጀምረው አሁን። ነገ አይጀምርም፣ ከነገ ወዲያ አይጀምርም፣ የዛሬ ወራ አይጀምርም ዛሬ ሳምንት አይጀምርም። በፍጹም ለለውጥ ቀጠሮ እንዳሰጡ ለምሳሌ ነገ አገኛለሁ ወይም ደግሞ ነገ ይሁንልኝ የምትሉ ስኬት እንደሌለ ሁሉ ስኬት ለዛሬ ሲሆን ደስ እንደሚያሰኛችሁ ሁሉ ለውጥም ቀጠሮ የምትሰጡበት ጉዳይ አይደለም። አሁን ነው፣ አሁን ነው ህይወታችሁ ሊለወጥ የሚችልበትን እርምጃ መጀመር ያለባችሁ። አሁን ነው፣ አሁን ነው ህይወታችሁ ሊለወጥ የሚችልበትን ውሳኔ መወሰን ያለባችሁ። አሁን ነው፣ አሁን ነው መለየት ካለብን ሰው መለየት ያለብን አሁን፣ አሁን ነው፣ መጨከን ባለብን ጉዳይ ላይ መጨከን ያለብን አሁን ነው። ነጋርን እስክና ብላለው ይበላናል። አሁን ነው። ባለህ ነገር ነው ለውጥን መጀመር ያለብን። ብዙ ሰዎች ለውጥን ለመጀመር በሌላቸው ነገር መጀመር ነው የሚፈልጉት። ቆይ መኪና ስገዛ፣ ሳገባ አንደኛ ተዋል ይላል። ዩኒቨርሲቲ ስገባ፣ ከዩኒቨርሲቲ ሲወጣም እኮ እየቃመ ነው። ከዛስ እየቃመ ደግሞ በቃ ሳገባ። ባላችሁ ነገር ነው ለውጥ መጀመሩት። አሁን አሁን ምንድን ነው ያላችሁ? በቃ እዚህ ባለ አገልጋይ ጀምር። ለውጥ ፓስተር ክሪስ ቢጸልይልኝ እለወጣለሁ ሚሉ ሰዎች አሉ። አትለወጥም። በሌለህ ነገር አይደለም ለውጥ መጀመር ያለበት ባለህ ነገር። የሌላችሁን ነገር በመፈለግ አይደለም የምትለወጡት። አትሞቱ። በቃ የሚያግዛችሁ ከሌለ የለም፣ የሚረዳችሁ ከሌለ የለም፣ የሚረዳችሁ ከሌለ የለም። በቃ አሁን በጣም ብዙዎቻችን ከትልቅ ነገር ለውጥ የሚነሳ ይመስለናል። ለውጥ ከትልቅ ነገር አይነሳም። ለውጥ ከትንሽ ነገር የሚነሳው ለምሳሌ፣ እስፒሪቹዋሊን በሉት ሜንታሊን በሉት በፈለጋችሁት አቅጣጫ ያለ ለውጥ ከትልቅ ነገር አይጀምርም። ለምሳሌ አርባ ቀን ዘግቼ በቃ ማንንም አላይ ማንንም አልሰማም፣ እኔ እንደውም ከአሁን በኋላ ተለውጫለሁ፣ ጸልያለሁ ባቀን ጾም፣ ጸሎት ጸልየ ታቦር ተራራ ላይ ጸልየ ስትመለስ ሴጣን እንደውም አዲስ ቤት ሲያይ ብዙ ሆኖ ይገባል እንደሚል ከትንሽ ነገር መጀ ከአርባ ቀን ትልቁ የለውጥ ችግራችን ለምሳሌ ሌላኛው በቡድን ነው መለወጥ የምንፈልገው። ከጓደኞቻችን ጋር አንድ ላይ መለወጥ እንፈልጋለን። በቃ ዶ በኋላ እኔም አንቺም አንድ ላይ ሆንን፣ በቃ ሕይወታችንም አገልግሎታችንም ዘመናችንም በቃ ይብቃል። ከዚህ በኋላ ደላ ይሄ ጎጆ ቤት አይደለም። በደቦ የምትለወጡት የተበላሸው ብቻ ነው። በመሰረቱ ስማኝ፣ አንድ ላይ የምትበላሹ አንድ ላይ የምትለወጡ ብቻ ነው የምትለወጡ። ለውጥን በግል ነው መጀመር ያለብን እንጂ በቡድን አለ። ለውጥ በስጋ ዝምድና ይሰርት፣ በጉርብትና በትውውቅ በጓደኝነት በምናም፣ በግል ነው ለውጥ በቡድን አይደለም። ለውጥ ለውጥ የራሳችሁ ማድረግ ከፈለጋችሁ በግልን ስታስረዱ ሲያስረዳችሁ ስትረዳዱ አይሆንም። ሚከራይ ዜ መስለ ሙሽራ መስለ ጉርን አፈርዘ ምናምን አይደለም የምትለወጠው፣ አፈር መስለ አፈር ለብሰ ነው የምትለወጠው። ስንዴ ብዙ መሆኑ ከፈለገች ማለት አሁን አንዳንዶቻችሁ እጃችሁ እንዴት እንደሚለሰልስ ከምቾታችሁ ክልል መውጣት አለባችሁ። ለመሰላችሁ ለምሳሌ ትችቶችን መቋቋም መቻል አለባችሁ። አሁን አንዳንዶቻችሁ የማትለወጡት ለምንድን ነው? አዳዲስ ነገር የማታረጉት ለምንድን ነው? ችግር እንዳይገጥማችሁ ትችት እንዳይገጥማችሁ ነው። በመሰረቱ ታውቃላችሁ፣ ከምትችሉት በላይ አይልም መጽሐፍ። ነገር የሚሰጥ ታቃለ ትከሻ ነገር የሚሰጣችሁ ትከሻችሁ ተለክቶ ነው። እግዚአብሔር እራሱ ለሰዎች አንድ ነገር ከመስጠቱ በፊት ትከሻችሁን ይለካል። ትከሻችሁን ይለካል ይለካል። እንደዚህ ራዕይ ሊሰጣችሁ ሲፈልግ ይለካል። እዚህ አድርጎ ይለካል ትከሻውን። ትከሻ ጠባብ ከሆነ ሱቅ በደረቴ ይሰጣል። በቃ አንድ ማስቲካ አለ አለ ጦር ማስቲካ ጦር እየሰጠ ትኖራል። ትከሻ ሰፊ ከሆነ ሀገር የሚያክል ነገር ይሰጣል። መቋቋም ከቻል ትችት ከቻል ሀገር የሚያክል ነገር ይሰጠሃል። ግን በትንሹ በትልቁም እምቡር እምቡር ብ ብ ከምቾት ክልል ማንም እንዲናገራችሁ ምናምን ከማንም ጋር እንካካት አልፈልግም ምናምን ትላለች። ከማንም ማንም ሰው እንዲነካ አይ፣ በቃ እዛው ጥግሽን ይዘሽ ትቀመጫለሽ። ሂስትሪ አትሰሪም፣ ታሪክ አትሰሪም፣ ታሪክ አትጽፊም። እኛ ታሪክ የምንጽፈው እኛ እንበለሽ ሎሽን ተለቅልቀሽ ባለ ታሪክ አትሆኝም። ደምተን ነው ቆስለን ነው ብዙ እስክራች ሱሬን ባወልቀው ወይም ጀርባይን ባወልቀው ብዙ እስክራች እንዳለበት የስፖርት ተጫዋች ነው እንጂ ያለ እስክራች ያለ ጠባሳ ያለ ምናምንም እንዴት ታሪክ ይመጣል? ኬት ይመጣል? ታሪክ ታሪኳ ካልሆነች ወስተቀ መጽሐፍ ሲናገር እንደዚህ ያለ ዘር ለዘሪ መብልን ለበላተኛ ትሰጣለ ዘር ለበላ

አንተ በላትኛ ቆንክ ፋብሪካ አይሰጥም። እንድትበላው ነው የሚሰጥም፣ በላው ብሎ ፋብሪካ አይሰጥም። እግዚአብሔር እግዚአብሔር ለማን ፋብሪካ መስጠት እንዳለበት ያውቃል። ለማይበሉ ሰዎች ነው የሚሰጠው፣ ለሚያበዙ ሰዎች ይሰጣል፣ ይሰጣቸዋል። ፎቅ በፎቅ ያደረጉታል፣ አገሩን ጠቅላላ ያርሱታል። አንተ ደግሞ ትበላ። አንዳንዶቻችሁ ጥፍራችሁ እንዳስረዘማችሁ፣ በቃ እንዳስረዘማችሁ እንኳን አይደለም ለመቆፈሪያ፣ ሞባይል ለማንሳት እንኳን ወንድማችሁ ያቀብላችሁ፣ ቱሪ ለማውለቅ ቤተሰብ የሚያወልቅላችሁ። ከዛ ስሆም በየስም ዕቃ ስበርልኝ በየስም ያበበዛ ያው ጥፍርሽን ስበሪና ታሪክሽ ይቀያል፣ ሌልሻል የሰራዊ ጌታ እግዚአብሔር ምን ነው እስቲ አንዳንድ ቤተሰቦችን ይዋቸው። አባቶቻቸው ደቃቆች ወይም ደግሞ በጣም ይጠቆሩ ደክመው ምና እናቶቻቸውን ይሁ ወደ ልጆቻቸው ስዞሩ ጌታ ሆይ አንበጣ ነው በለኝ፣ ኩባ ነው በለኝ። መቶ ፐርሰንት ጸልጉላችሁ። ይኸው እግዚአብሔር ምስክር ነው። በቅርብ በአመታቶች እግዚአብሔር በሺዎች ሳይሆን በሚሊየን ሰጪ ያደርጋችኋል። በደምጭሁና አሜ ይባል ይ ድህነት የሚፈልግ ሰው ካለ ይዞ መኖር ይችላል። አየት ድህነት በጌታ በኢየሱስ ስም ከላያችሁ ላይ አለቅልቅ። የደፋሁት ድህነት የተመታ ክፉ ነው ከሰይጣን ያልተናነሰ ክፉ። እግዚአብሔር አሁን ያላችሁበትን ስታተስ ይቀይረዋል፣ በጌታ በኢየሱስም ይቀይረዋል። ለውጥ ሁሉ እንደማያስደስት ተረዳ መረዳት አለብህ። ለውጥ ሁሉ እንደማያስደስት መረዳት አለብህ። አሁን ጓደኛ ስለመለወጥ ታስባለህ፣ ውሎ ስለመለወጥ ታስባለህ፣ ስራህን ስለመለወጥ ታስባለህ፣ መንፈሳዊ ህይወትን ስለመለወጥ ታስባለህ። ይሄ ሁሉ የለውጥ ሀሳብ። ግን ለውጥ የሚባለው ጉዳይ በህይወት ቴክስፕሌስ ካረገ ከተከናወነ አያስደስትም። ለውጥ ሁሉ አያስደስትም። አስደሳች ሁሉም ለውጥ አስደሳች አይሆንም። አስደሳች የሚሆነው ለውጥ ሸሚዝ ስትለውጥ፣ ቤት ስትለውጥ፣ የቤት ዕቃ ስትለውጥ ነው እንጂ አንተ ስትለወጥ አስደሳች የሆነ ነገር የለም። ይቆረቁራል፣ ያማል፣ ደስ አይልም። የሚጎረብጥ ነገር አለ። እርግጠኛ እንድትሆን የምፈልገው ደግሞ ታውቃለህ፣ ሰዎች ስትለወጥ አያጨበጭም፣ ስትቀየር አያጨበጭም። ሰሞኑን ይነሳበት ያገረሽበታል። አውቆ አሁን ሲያዘው አውቆ ነው ይለዋል። ስለዚህ እሱ ስለአንተ ለውጥ ማረጋገጫ ከማንም አትፈልግ። አሁን ብዙዎቻችን የጀመርነው ለውጥ የሚቀለበሰው ሰዎች ለውጣችንን ተቀብለዋል አልተቀበሉም በሚለው ክርክር ተናደዱ። ማለት ሰዎች ማረጋገጫ እንዲሰጡን እንፈልጋለን ፎርኤቨር ሰዎች ስለ ለውጥህ ኮንፊርሜሽን ይሰጡኛል ብለህ እንዳታስ ለምሳሌ ዮሐንስ ወንጌል መጽሐፍ ምራፍ ዘጠኝ ላይ አንድ እውር የነበረ ልጅ ነበር። ጌታ ኢየሱስ ክርስቶስ ጭቃ አንስቶ አይኑን ቀባው፣ ተፈወሰ ልጁ። ከዛ በኋላ ተፈውሶ ወደ ቤት ሄደ። ወደ ቤቱ ሲሄድ ጎረቤቶቹ ይላል፣ ይሄ ከዚህ በፊት ሲለምን ምን ምናውቀው አይደለም ምን አሉ፣ አዎ አሉ፣ አንዳንዱ አንዳንዱ ደግሞ እሱን ይመስላል እንጂ እሱ አይደለም አሉ። ጎረቤት እውቅና ይሰጠኛል ብለህ ከጠበቅ አትለወጥም። ለምሳሌ መንፈስ ሲመጣብህ፣ ጸጋ ሲመጣብህ፣ ስጦታ ሲገለጥብህ፣ ከአዳዲስ ነገር ምናምን በህይወት መሆን ሲጀምር ቤተሰቦች ራሳቸው ኮንፊርሜሽን ይሰጡኛል ብለ ከጠበቅ ትተዋለ እንዶ ማዳን። ሰዎች ታውቃላችሁ፣ ማጨስ አቁመው ቤተሰቦቻቸው እንዲያረጋግጡላቸው ፈልገው፣ ግን ምናምን ሲሏቸው ድሮም ቢሆን እናንተ ብለው ቀጥለው ሄደው ያጨሱ ሰዎች ከማንም ስለ ህይወት ለውጥ ማረጋገጫ ለሀብታም ብትሆን ተንከባሎ ነው ይለዋል። ትደግሞ ነው ይለዋል። ቢሳካል ቁጭ ብትል አሰርተውበት ነው የፈዘዘ ምንም ሰዎች የማይሉ ነገር የለም። አሁን ብድቅ ብልሽ የሆነ ነገር ብታረጊ ሆነ ከሆነ ሀብታምማ ተቀባብላ ነው ይሉሻል። ለመሰለሽ የአንቺን ስኬት መቀበል ለነሱ ውርደት አትጠራጠር፣ ውርደት በእርግጠኝነት። ግን አነገር ነግራቸዋል፣ እበሉ ህይወታችሁ እንደነበረ አይቀጥልም። እኔ ዊዝ ኖ ሪዝን የምናገረው ነገር የለኝ። ወንደርፉል ሰባኪ እዚህ ውስጥ ይወጣዋል። አንድ ሰው ስትናገሩ፣ ገና ስትናገሩ እንኳን ወዳጆቻችሁ፣ ጠላቶቻችሁ እስኪንቀጠቀጡ ድረስ እግዚአብሔር እሳት ካፋችሁ ያወጣል። ይፍረሳል፣ ይፈርሳል። ለምሳሌ እግዚአብሔር አንድ ራእይ፣ አንድ ቪዥን፣ አንድ ሀሳብ በውስጥ አስቀምጧል። ትንሽ ሊሆን ይችላል። በጣም ትንሽ ሊሆን ይችላል። ጊዜው ነው ትንሽ ያደርጋል። አንድ ወር ይጠብቅ እስቲ ይጨምራል። ሁለት ወር ይጨምር እስቲ ይጨምራል። ሶስት ወር ይጨምራል።

ችግረኝ ብለ በጸልይ አይቸግረን። እግዚአብሔር የሆነ የችግርን ሲዝን ቆርጦ ከህይወትና አንዲት ሴት አረገዘች። ጓደኞቿ የሰፈር ሰዎች እህል ነው አሉ። አንደኛዋ እንደዚህ ያለች እህል ከሆነ ይጠፋል፣ ልጅ ከሆነ ይገፋል አለች። ምን አስጨነቀሽ አንቺ? ምን አስጨነቀ አንቺ? ማረጋገጫ ከሰው እንዳጠብቅ በትናንትና ህይወት አትፈር። በቃ ለውጥን የራስ ማድረግ ከፈለግ በትናንትና ህይወት አትፈር። አሁን መነሻችን ምንድን ነው? በአእምሯችሁ መታደስ ተለወጡ ነው። ኦኬ እንለወጥ። እንዴት ነው የምንለወጠው? ታዲያ እንዴት ነው የምንለወጠው? እሱን ያንን ለውጥ የራሳችን ለማድረግ የሚያስፈልገንን ፕሪንሲፕል ነው የምነግራችሁ። በትናንትና ህይወታችሁ አትፈሩ። ዋናው የተለወጠ ሰው ወይም ደግሞ እየተለወጠ ያለ ሰው ወይም ደግሞ የሚለወጥ ሰው አንዱ መታወቂያው በትናንትና ህይወቱ አያፍርም። ብዙዎቻችሁ አዲስን ህይወት ለመጀመርና ለመለወጥ ምጥፈሩበት ጉዳይ ምንድነው? በትላንትና ህይወታችሁ ታፍራላችሁ? ቃሁ ጠጣ ነበርሁ ም ነበር ታጨስ ነበርታጨስ በርታጨስ በቃለቀ ምን ይደረግ? በፍጹም በትናንትና ህይወት አፈር የለብም። በአስተዳደግ በህይወት በኑሮ በውሎ ባደር በመውጣት በመግባት በፍጹም አፈር የለብም። በፍጹም መስበኛ በዛ መንገድ ይሄጃል አልሆንም። አሁንግን ሌላ ሰው አዲስ ሰው ቃ ሴጣን ብቻ ነው። ኦልድ ፋይል ይዞ ይዞረው ሴጣን ስራው ታውቃላችሁ። ፍርድ ቤት ፋይሉን ዘግቶ ወደ ቤት ሲል መዝገብቤት ነ የሚሄደው ከዛ የተዘጋ ፋይል ይዞ ይቆረጥ አንተ እኮ ተለውጠሃል። ማቻ ታሊፋ ሌላ አለም ላይ ነው ያለው እሱ አሮጌ ፋይል ያገላበጥክ በሺህ ዘጠኝ መቶ ሰማንያ ምናምን አለ። አንዳንድ ሰው ስክ ስትለወጥ በቃ ዶክተር ትሆናለህ ሱፍህን አድርገህ ክራባትን አድርገህ ምናምን ተቀይረህ፣ በቃ ላይ ሁሉ ነገር ላይፍ ተቀይሮ ምናምን፣ በቃ ኤቭሪቲንግ ተቀይረህ ምናምን ስክ ስትሄድ ትዝ አይልም ይላል። ያ በቀዳዳ ቁንጣ እዚህ ሁለት መነጽር ያለው እዚህ ጋር ቁንጣ አብረን ስንጫወት ይላል። እንዲህ አይነት ሰው አለ። ኦልድ ፋይል ይዞም ይዞ። ለውጥ ከውስጥ ጀምሮ ከውስጥ ወደ ውጭ ጀምሮ

አሁን ወደ ሻሸመኔ ስትሄዱ አንድ ቦታ አለ። ልክ እንደዚህ ሄድ ነው፣ እንደዚህ ይታጠፋል። ኤስ ይሰራል። አይ እኔ ስትሬት ነኝ አልታጠፍም ካልክ ትገባለገ። ልጆች ከዛ ተኮትተ ድርቃት በሉ፣ ከውስጣችሁ ጀምሩ፣ ካስተሳሰባችሁ ጀምሩ። በትኩረትና በትጋት ለውጥን ተለማመድ። ለምሳሌ ታይሰን መወል ከፈለክ ወይም እንደ ታይሰን የሰውነት ቅርጽ መያዝ ከፈለክ ዳምፔል ማንሳት አለብ። አንድ ቀን አንስተ ሁለት ቀን አንስተ ብትወው ያው ራስን ምጡ ከራር ደረትን ምቶ በትኩረትና በትጋት ሁል ጊዜ ለውጥ መለማመድ አለብን። አሁንም በትኩረት በትጋት የሆነ አዲስ ምዕራፍ በህይወታችሁ ይጀመራል። እኔ እያስተማርኩ አንድ ነገር በራእያ ያለው ልክ ሪቫን እንደሚቆረጥ ልክ እንደሳ መርቆ በከፈተልን አዲስና ሕያው መንገድ እንደሚል በብዙዎቻችሁ መንገድ ላይ አዲስ ነገር ሲመረቅ፣ የትኛውም ለውጥ ያለ ነውጥ አይሆንም። እንኳን አይደለም ቁም ነገር ያለው የህይወት ለውጥ ቀርቶ አይደለም የቤት ለውጥ እንኳን ብዙ ቁንጫ ይቀሰቅሳል። በጣም ብዙ ተኝቶ የነበረ ቁንጫ ይቀሰቅሳል። እማይመቸው አለ። በጣም ብዙ አዋራ ያስነሳል። ስለዚህ ስታስቡ የሚደብራቸው የሚቀሰቀሱ ቁንጫዎች አሉ። ብብታችሁ ስር ቁጭ ብለው የነበሩ በእኔና በእናንተ ድካም ምክንያት የደለቡ አሁን፣ በጣም ብዙ በህይወቴ ጉልበተኛ ያረግኳቸው ሰዎች በራሳቸው ጉልበተኛ ሆኖ ሳይሆን፣ የኔ ጥፋት ነው ጉልበተኛ ያረጋቸው፣ የኔ ድካም ነው ጉልበተኛ ያረጋቸው። እኔ ብርቱ በሆን ኖረው እነሱ ጠንካራ አይሆኑም ነበር፣ አይሆኑም ነበር። ስለዚህ የእኔ ስህተት ያደለባቸው ሰዎች አሉ። የእኔ ስህተት ስትሮንግ ያረጋቸው፣ አዋቂ ያረጋቸው፣ ጻዲቅ ያረጋቸው፣ ሊቅ ያረጋቸው ሰዎች አሉ። እነዛ ሰዎች ልክ በህይወቴ ላይ ቼንጅ ለማምጣት መንቀሳቀስ ሲጀምር ይናደዳሉ። ለምን አቅማቸው ሊያጡ ለምን ሲያቸው ሊያጡ ነው። ለምን እኔ የተለወጥኩ ማለት እነሱን የሚያደልባቸው ምንም አይነት ቀጣይ ዊክነስ የለም ማለት። ስለዚህ ምላችሁ ፈልጌ ነው። ልክ ለመለወጥ ስትወስኑ፣ አሁን ነው መወሰን ያለባችሁ። አሁን ስትወስኑ ደግሞ የማይመቸው አካል እንዳለ ማወቅ አለባችሁ። የሚናደድ የሚበሳጭ አካል እንዳለ ማወቅ አለባችሁ። ከዚህ የተነሳ ከሚናወጥ ከሚበጠበጥ፣ ቆይ ቀስ ብዬ ስሙዝ ኤግዚት አደርጋለሁ አይሰራም። ለውጥ ያለ እንቅስቃሴ አይሆንም። እንቅስቃሴ ካለ ፍሪክሽን አለ። ፍሪክሽን ካለ ደግሞ መጋጋጣል።